እስኪ እንዴት ናችሁ እንበላችሁ። ዝም አሰላሙ አሌይኩም ወረመቱላ ወበረካቱ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ስራ፣ ጤንነት ሁሉ ሰላም ነው። ከኛ ጋር አልሐምዱሊላ አለንላችሁ። እንዴት ናችሁ? ሰላም ናችሁ? ሻህሩ ረመን እንዴት ይዛችኋል? ከኛ ጋር አልሐምዱሊላ እንግዲህ ይዘናል። ያው ሰሎ ሀምዛ ጋር ጦርነታችን እንደቀጠለ ነው ትላላችሁ እና ደህና ነን ሊነች ወ ሰላም ቢያቸው ሰላም ቢያቸው። ወላ ምንም ቪዲዮ መስሪያ አላገኘሁም። በቃ ኒቃብ ለብስ መሄድ ነው የሚመስላት ጉፍ ነው በቃ ኢንሻላህ። ደግሞ ነብስ እያውቁ በቪዲዮ ለመስራት መሆኑንም ታውቃለህ አይደል ሱ በሂደት ታውቂያለሽ። ፍቅር እና አዳና ናቸው። እኛ ደህና ነን አልሐምዱሊላ ለንላችሁ። እንግዲህ ዛሬ ያው ሰርፕራይዝ ልናደርጋችሁ ነው የምጣረው እንበላቸው ለራሳችሁ ሽክ ብላችሁ እኛ ምኑን ሰርፕራይዝ አርጋችሁን? አትሉንም ያው ያው ያኔ ጥሩ ቤተሰቦች ስላላችሁ ያው የኛ ደስታ ስለሚያስደስታችሁ ያው ንንገራችሁ ብለን ነው አለ እንደዚህ ንንገራችሁ ብለን ነው። እንግዲህ ያው እንግዲህ ሰሞኑን ዩቲዩብ እንደከፈለን ታውቃላችሁ እንደከፈለን ታውቃላችሁ። በቃ በዛ በብር ፏልንበት ፏልንበት አልኳችሁ። በቃ ፏ ብትናልንበት ብለን ልናሳያችሁ ነው የመጣ ነው አይደል? እንደሱ ለዚህማ የመጣ ነው፣ እንደዛ ነገር ነው። ግን ይገርማችኋል፣ ሰለዋ ሰርታ ሰርታ ያው አልተገዛላትም ልብስ ካወቀ፣ ያው አልሰራም ነው ምትለው ማለት ነው። ለሌላ ጊዜ እንደት ነው እናንተ። የዛሬ ሻርቡን የለበስኩት እኔ ነገር መዝረክረክ ነው በቃ እና ያው የሚጣም ጋር ልቤን እየነሳች ስለሆነ በቃ እንደምለብስ እንደምሰራ አላውቀውም። በቃ ይሁን ይሁን ነው ሁሉም በቃ ይሄ ድረስ ይሄ ድረስ ነው ነገረ ስራችን ሁላ ማለት ነው እላቸዋለሁ። ያው መጫትነት ትንሽ አስቸግራል። ሰው ከለላችሁ አስቸጋሪ ነው ብቻ አልሐምዱሊላህ ሽኩር ይገባው። ደህና ትሁንልኝ እቴማዬ፣ ኔትወርክ እና ሰርፕራይዝ ምድ ነው የሚባለው ያው ፏልንበት እላቸዋለሁ። እንግዲህ ላሳያችሁ ብዬ ነው የመጣሁት። ታይ ታይ እና መጀመሪያ ግን ከምንም በላይ እንደው እንደው የሚገርም ነው። ትገረባላችሁ ከእኛ ሴቶች ብር ስናገኝ እንግዲህ ከዚህ ጀምሬ ላሳያችሁ። እንግዲህ ደሞ ትሞቻለሽ አንቺ። መጀመሪያ ገዛ ነው ለአባታችን ይህ ችኬት ፋሽን ነው። በነገራችን ላይ በጣም ነው የሚያምረው። ያው በፎቶ ምንም አይደለም፣ ሲለበስ እንደገና ደግሞ ዋናው መስቀያው ነው። ታውቃላችሁ፣ እንደዛ ነገር ነው እና ያው መስቀያችን እንኳ አያሳፍርም። እና እንደዛ ብለን ነው የገዛ ነው። በጣም አምሮኝ ሰው ላይ አይቼው ማለት ነው። በጣም አእምሮኝ ነው የገዛሁት ለአባታችን ማለት ነው። ያው ያው ንተንተ ግን የግልባጭ ነው እንዲያሳይባቸው በጣም ነው የሚያምረው፣ ፋሽን ነው። ሰው ላያቸው ሲያምረኝ ያው ለሱም ይሆነዋል ብዬ እኔ ገዛው ትላችኋለሁ። ለምን ግን ለምን ገዛሽ አትሉኝም? ታውቃላችሁ እንግዲህ፣ እኔ ባለቤቴ ቪዲዮ ስሰራ አይወድም። ሲጀመር ፈቃደኛ አይደለም ዩቲዩብ በመስራቴ ማለት ነው። እንደዛ ስለሆነ እስኪ ና አቅም ሰውና ነፃነት ቢሰጠን ቢያንስ እንደውስ እኔ አብረን እንድንሰራ ፈቃድ ነበረ። ያው ጥሩ ያድጋል ቻላሉን በሚል ማለት ነው። ግን አይፈልግም፣ ጭራሽ አያስበውም ማለት ነው። ያ እንኳን ቢቀር እኔ ስሰራ እንደ ሰላም እንድኖረው እስቲ እንደ ጎንጨት ትላርገው ብዬ ነው። አረ እንደሱ አባታችን ጎንጨት ትናርገው፣ ና እስኪ እንድትወን ብዬ ነው። ሶስት ሺ ብር ናት እንግዲህ ች ጀኬት ላ ነው ማለት ሶስት ሺ ብር ነው የተገዛው እና ጎንጨት እናድርገው ብለን ነው እላችኋለሁኝ ይሄን ይመስላል ላልሰራ ሰው ነው መጀመሪያ እንግዲህ ሰራ ሰራው ተቀምጠ ላልሰራው ነው ሰርፕራይዝ ያደረግ ነው ላችኋለ ያው ሰርፕራይዝ ልናደርግ ነው አባታችን። ያው ቪዲዮ ስለማይወድ እንጂ ያው ፊት ለፊታችሁ ወን ደስ ይለኝ ነበረ። ያው እሱ ሲሰጥ ምናምን ሪአክሽኑ ብናይ ደስ ይለን ነበር። አልሆንም አይወድም እሱ ነው የምላችሁ። ለራሳችሁ ሰምን ገዛችሁ ካላችሁ ለሰለዋ ለሰለዋ ለምን እንዲያል ገዛው ታውቃላችሁ። እኔ እንግዲህ ማሻላህ እህቶች ወንድሞች ብዙ ናቸው እና እነሱ ያመጡት ሁላ ሞልቷል። ቁም ሳጥን ማለት ነው ያለበሰው ሁሉ አለ። ስለዚህ ደግሞ እሷ እያጠራት ነው የምሄደው ገባቸው። ቶሎ ቶሎ ስለሚያርገው ሕፃን ያለውን ሳ ለብሰው አሁንም ብገዛው ምን ነገ ወደፊት ትለብሰዋለህ የማይባል ነው ማለት ነው ማለትነ ጠራዊ ሄደ ስለሆነ አክስቶቿ አጎቶቹ ያመጡላትን ትለብሳለይ ለጊዜው ማለት ነው። ቀጣይ ግን ሲከፍለን ኢንሻአላህ መጀመሪያ ለሰልዋ አዘን ማይ እንደዛ ነው እላቸዋለሁ። ዛሬ አባትና እናት ናቸው ማለት ነው። እሺ እስኪ ታይ እና እንደዛ ነው ለእኛም፣ ፋሽን ለኛ ደስ ደስ የሚላቸው ነው።

ስላቸው እኔ ሰውነት የለኝም፣ ግን ስፋቱን ከቁመቴ አንፃር ስለሆነ የሚያደርጉት ረጅም ስለሆንኩኝ በጣም ባህር ነው። ያው መሆንም አለበት ሸርእይ ልብስ ስለሆነ ማለት ነው። ግን ጨርቁ ፋሽን ነው። ስቶክ የሚባል ነው። ጅልባብ እንግዲህ ለባሾች ታውቃላችሁ፣ ኢትዮጵያ ኑራችሁ ከሆነ ማለት ነው። አሁን ላይ ፋሽኑ ስቶክ የሚባል ጅልባብ ነው። ያኔ የሰሙ ተመጣ ቆየ ግን አሁን በአዲስ መልክ አንጥተው ያው ጨርቁ ብዙ ጊዜ አባያ ምናምን ይሰፉታል ተሰፍቶ ይመጣል ከዱባይ የዱባይ አባያ ተብሎ ማለት ነው በጥቁርም እንደዚሁም ካለር ሁላ አለ እና አራት ሺ ምናምን ብር ነው። እኔም አራት ሺ አንድ መቶ ብር ነው ያሰፋሁት። እንግዲህ አስቡት ኢትዮጵያ ላይ መኖር ከባድ ነው። እኔ ሴቶች ስሩ እምላችሁ ስራ ይኖራችሁ እምላችሁ የፈለጋችሁትን እንዲገዙ መስራት አለባችሁ ባላችሁ። አሁን ለጅልባብ ዲሞ ከሆነ ሺ ብር በላይ ሌላችሁ ይችላል። ገባችሁ አደለ? ዋናው ስፋእሰፍ ሆን ቀይሪ እንጂ ትባላላችሁ። ግን ካላችሁ ሳ የፈለጋችሁትን እንገዛላችሁ ማየ ጠይቃችኋል በራሳችሁ ብር ይው። እኛም እንግዲህ ማንም አልጠየቀንም በለፋን አራት ሺ አንድ መቶ ብር ወላ ላ አራት ሺ አንድ መቶ ብር አንድ ጅልባ የራሱ ጉዳይ እና ይህን ሊመስላል ላችኋለሁ። ያው ኢትዮጵያ ብር ብር ስም ብቻ ነው ቲማይት ወርቅ ያለች ነ ይህን ይፍቅር ስም ብቻ ነው ላችኋ ቁጥር ብቻ ነው ምንም አይሰራም። እና ያው እንደዚህ ሆኗል ላችኋለሁ። ያው የኢድል ልብስ አሳየኋችሁ ቀድሜ። እስኪ ተይ ካሜራ ልታበላሽ ነው። እጅ ወጣ ከዛን ደግሞ ሻርቡ ያው ጠግም ነው እኔ ጠግም እወዳለሁ ታውቃላችሁ። ጅልባቤ ጋር ያልተራራቀ ነው ከለሩ ወደውና ፐርፌክት ማሽ አታገኙም። ግን ትንሽ ነው ትንሽ ያው ልዩነት አለ። ደህና ነው ያው ፐርፌክት አታገኙም። ያው ግን ቀረብ ያለው ምትገዛላችሁ ማለት ነው። እንደን የምትወዱት ካላችሁ ይህን ይመስላል ሻርቡ፣ በጣም የሚያምረው ሐቂቃ እረ እረ ይሄ ቲጉፋር ብሬ ነው በላቸው። ይህን ይመስላል ሻርቡ፣ በጣም የሚያምረው በአካል ብታይ በቪዲዮ አላቅም። ይህን ይመስላል ይቺ ሁለት ሺህ ብር አስባችሁታል? ሁለት ሺህ ብር ማለት ነው። ይሄ ተገዛው እንግዲህ አስቡት፣ እንግዲህ አንድ ሻር ብቻ ሁለት ሺህ ብር ምንም ማድረግ አይቻልም። ያው ስላለ ተገዛ አላችኋለሁ፣ ይኑራችሁ የፈለጋችሁት ትልቅ አረጠኝ ሲል ልጅ ይኑረው ስሩም ብላችሁ ለዚህ ነው። ለማንኛውም ውድ ቤተሰቦች ስላላችሁ እኛ ደስታ የሚያስደስታችሁ ደስ እንድላችሁ ብለን ነው። እስኪ እንጂ እንጂ እኔ ዩቲዩብ ሲከፍለኝ ሽንኩርት ልግዛ፣ በርበሬ የለም እኛ ጋና አባት ምን ፋሽን መጥቷል እንግዛ ነው የምንረቁት። እና ደግሞ ምንጎሎና ካስቤዛ ለምሳሌ ከቅባት ነገር ከክሬም ነገር ምንጎሎና እንግዛ። ያው ስለማታስቡ ሰው ደካማ ስለሆነ ያን ያሁን ያክል ትኩረት አላረግም አለይ ብዬ ማለት ነው። ግን እንደ ሲመጣልኝ ግን ድንገት የፈለኩትን ባጠፋም የሚጠይቀኝም ስለሌለ ግን ለሽንኩርት ለምንትሴ አለም እንደ የቆመበት አለ። እሱን እናቴ ያው ግን ያየሁትን ሰው ላይ አይቶ ያመረኝን ነገር እገዛበታለሁ ማለት ነው። እንደዛንም ማረገው ነው ዩቲዩብ ብር እስካሁን ማለት ነው። ምክንያቱም ብሩም ከዚህ ከዚህ አልፍም እላችኋለሁ እና እንደዚህ ፏ ብለናል። ያው ጫማ አልገዛንም፣ ኢንሻአላህ እንገዛለን። ያው ነው ልጅ ምይዝ ልጅ ስለሌለ ለመውጣትም ስለማይመች ነው። ባለፈው ሲስተር ስለነበረኝ ነው። አሁን ሂዳብኛል። ለአዲስ አበባ ማንም የለኝም። ልጅ ይዞ መውጣት ደግሞ በታሪክ አልወድም፣ ታውቃላችሁ ተሸፋይ ስኮኑ ደግሞ ጭራሽ አይመችም። ጥላ ይዛችሁ፣ ኮርሳ ይዛችሁ፣ ልጅ ይዛችሁ ዝርክርክርክርክ ባልወጣት ሰባ ጊዜ ቢቀር ትላላችሁ። ተይማዬ ልግጭሽ፣ ላጋጭሽ፣ ምን ይሻልሻል እንገርኝ እስኪ። እና እንደዛ ስለሆነ ደስ አይለኝም መውጣት እና ብዙ ጊዜ ያው ግዴታ ሲሆን ነው፣ እና ሰው ሳገኝ ነው ግዴታም ቢሆን ሰው ሳገኝ